ዳ ጉዳያችን ተመልሰናል። ሌሎች ዘገባዎቻችንን ደግሞ እንመልከት። የሴቶችን ተሳትፎ በማሳደግ የተሻለ አቅም ያላቸውን ወደፊት ማምጣትና እውቅና መስጠት እንደሚያስፈልግ የምዕራብ ጎጃም ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ገለጸ። ዓለም አቀፍ የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሐሳብ በፍኖት ሰላም ከተማ በተለያዩ ዝግጅቶች ተከብረዋል። ተጨማሪውን ከንጉሥ ስንታየው እንከታተል። ተማሪ ሀና ማርያም ሞላ በፍኖተ ሰላም ከተማ አስተዳደር የዳሞት ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ስትሆን ለትምህርቷ ልዩ ትኩረት በመስጠቷ ከታች ክፍል ጀምራ ጥሩ ውጤት አስመዝግባለች የምዕራብ ጎጃም ዞን ሴቶች ህፃናትና ማህበራዊ ጉዳይ መምሪያ የሴቶች ቀንን ሲያከብር እውቅና ሰጥቷታል በዚህም ለቀጣይ ትምህርቷ ጠንክራ እንድትሰራና የተሻለ ውጤት እንድታስመዘግብ እንደሚያግዛት ገልጻ ሴትነት በየትኛውም ዘርፍ ውጤታማ እንዳንሆን የሚያግደን ነገር የለም ትላለች። ሽልማት ሰጥ ለቀጣይ በት እንድንሰራ ማበረታቻ ሆና በትምህርት ማለት ሁሉም ሰው ተመሳሳይ ጭንቅላት የተሰጠው ልዩነቱ መስራትና ያለ መስራት ጉዳይ ነው። ዞሮ ጊዛቸውን በአግባቡ ከተጠቀሙና በደንብ ካጠኑ መስራት ይችላሉ። ሴቶች ከወንዶች ያው ሴቶች ከወንዶች እኩል የሆነ የመስራት አቅም አላቸው። ድጋፍ ቢደረግላቸው ደግሞ የበለጠ መስራት ይችላሉ ብዬ አምናለ። አሁንም ቢሆን በማህበረሰቡ ዘንድ ለሴቶች እየተሰጠ ያለው እሳቤ በሚፈለገው ልክ አይደለም የሚሉት በምዕራብ ጎጃም ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ውስጥ ባለሙያ የሆኑት አቶ ግዛቸው ወርቁ ናቸው። በመሆኑም የሴቶችን ሁለንተና የተሳትፎ ለማሳደግ ማህበረሰቡ አስተዋጽኦ ሊያበረከት ይገባል ይላሉ። ሴት ልጅ ከወንዶች እኩል ወደ አመራር ደረጃ ሊሆን ይችላል፣ በግብርና ዘርፉ ሊሆን ይችላል፣ በኢኮኖሚ ዘ በፖለቲካውም እንዲሳተፉ እኩል ለማምጣት ማሳተፍ ሁሉም ማህበረሰብ አሁን ሴት ልጅ እህቴ ናት እናቴም ናት ልጅ ምልቶች እንደዚህ ነው ብሎ አስቦ ሳባክ የሚጠበቀው ቢያነስ እነዚህን ሞቲቬትን ማነሳሳት ወይም ማነቃቃት ከማህበረሰቡ ዘንዳ እውቅና እንዲኖራቸው በቃ ከወንዶች እኩል ማየት። በበዓሉ ላይ ተገኝተው የመክፈቻ ንግግር ያደረጉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተና የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ አደረጃጀቶችን ማጠናከር እንደሚያስፈልግ ገልጸው ለዚህ ደግሞ የጋራ ርብርብ ማድረግ እንደሚገባ ተናግረዋል። የድጋፍ ሥርዓት መዘርጋት ከምንም በላይ ደግሞ ሴቶቹን በልዩ ልዩ አደረጃጀቶች ማጠናከር በተልቋቸው ላይ ተመስርቶ የማንቃት ከአጋር አካላት ጋር አብሮ መስራት የሚገባ ሲሆን የስራ ተጾታ ጉዳይ የሚሳካው ከሁሉም ተቋማትና አደረጃጀቶች የጋራ ጥምረት እንጂ የአንድ ተቋም ጉዳይ አለመሆኑን ተገንዝባችሁ ልትሰሩ ይገባል። የምዕራብ ጎጃም ዞን ሴቶች ሕፃናትና ማኅበራዊ ጉዳይ መምሪያ የሴቶች ቀንን ሲያከብር በተለያዩ ዘርፎች ሞዴል የሆኑ ሴቶችን እውቅና ሰጥቷል። ይህ እውቅና ደግሞ በቀጣይ ሴቶችን በማህበራዊ በኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ከፍተኛ ሚና እንደሚጫወት ነው የመምሪያው ኃላፊ ወይዘሮ ስልና ዘሪሁን የሚናገሩት። በህብረት ስራ እና በራስ አገዝ የቁጠባ ማህበራት ላይ ተደራጅተው የተሻለ የቆጠቡትን እውቅና የሰጠንበት፣ ከዚህ በተጨማሪ ደግሞ ከአምስተኛ ክፍል እስከ አስራ ሁለተኛ ክፍል በትምህርታቸው የተሻሉ ሴት ተማሪዎችን እውቅና የሰጠንበት ፕሮግራም የዛሬ ማንነታቸውን ብቻ ሳይሆን ለነገ የሚፈነጥቀው ፋና ከፍተኛ ከመሆኑ ጋር ተያይዞ ይፈጥራል ብለን ስላሰብን ይህንን የእውቅና መርሃ ግብር አዘጋጅተን ሴት እህቶቻችንን እውቅና የሰጠንበት መርሃ ግብር ነው ብሎ ማለት ይቻላል። በዞኑ 2400 የሚሆኑ ሴቶች በቁጠባ ማህበራት ውስጥ በመግባት እስከ 20 ሚሊዮን ብር መቆጠብ እንደቻሉ ከመምሪያው ያገኘነው መረጃ ያሳያል። የእናቶችና የሕፃናትን ሞት ለመቀነስ ትኩረት ሰጥቶ እየሰራ መሆኑን